ታዋቂዋ አርቲስት ሳያት ደምሴ ከሰሞኑ በጣም አነጋጋሪ ሆናለች። ምንድን ነው የተፈጠረው የሚለውን ወደ እናንተ አደርሳለሁኝ። እንግዲህ ሳያትን እንደምናስታውሳት በ1999 ዓ ም አካባቢ ለሶስት ተከታታይ ዓመታት የሚስ ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ከዛ በኋላ እንግዲህ እስከ 2002 ዓ ም የፊልም ስራዎች ላይ የተሳተፈች ከዛ ደግሞ ለረጅም ጊዜ በግል ስራ በማስታወቂያና ኢቨንቶች ላይ ፕሮዳክሽን ላይ እንዲሁም የበጎ አድራጎት ስራዎች ላይ ትታወቃለች። ሳያት እንደ ቁንጅናዋ ልታይ ልታይ አትልም። በዚህ የሶሻል ሚዲያ ዘመን ራሱ እንደ ሌሎቹ ታዋቂ ሰዎች በኢንስትግራም እና ቲክቶኩ ላይ በብዛት አናያትም። ምክንያቱ ደግሞ ጨዋ ረጋ ያለች እንደሆነች ነው እንግዲህ ብዙ ሰዎች የሚመሰክሩላት። ሳያት ቆንጆ ብቻ ሳትሆን የቁንጅና መስፈርትም ናት ነው የሚባለው። ማንም እየተነሳም አቃቂር ሊያወጣባት አይገባም ነው የሚባለው። ይህንን የመሰለ ውብ መልክና ግሩም ስብዕና ይዛ ልታይ ልታይ አትልም እንግዲህ፣ እጅግ ቁጥብ፣ በአጠቃላይ ልዩ ሴት እንደሆነች ይታወቃልና አንዳንድ ሰዎች እንግዲህ በጣም ብዙ ያልሆኑ አራት አምስት የሚሆኑ ሰዎች በዚህ በተነሳችው ፎቶ ላይ በመነሳት ነው እንግዲህ የተለያዩ ሀሳቦችን ሲናገሩ ወይንም ሲሰነዝሩ የነበረው እና እነሱን በተመለከተ ነው አሁን ሚዲያውን ሙሉ ለሙሉ ያጥለቀለቀው። ይህን ፎቶ እንግዲህ በውጭ ሳለች ትነሳለች። ነገር ግን እንደምታዩት ፎቶ ቀለል ያለ ኢትዮጵያዊ አለባበስ ለብሳ ነው እና ሻሽም እንደዚሁ አድርጋለች። ታዲያ ይሄንን ልብሷን በተመለከተ አንድ ሶስት የሚሆኑ ንስቶች ምንድነው ያሉት? ደግሞ የሆነ ሆምለስ የምትመስለው አላት። አሜሪካ ካፌ ውስጥ ይሄን ሻሽ አስራ ከአምለሰት ጋር አየናት ትላለች ናኒ አዶኒስ። ሌላዋ ቀበል አድርጋ አስተሳሰሯ ሁሉ ያሮጊት ነው ነው ያለችው። እንግዲህ ሆን ብለው ነው የሚመስለኝ ብላለች። ሌላዋ ሌላዋ እንደዚሁ የተፈጥሮ ውበት እያሏት ፀጉሯንም አታበጥርም እኮ የሚል እንደዚሁ ሲሳለቁና ሲጽፉ ነው የተመለከትነው። እና እንግዲህ ብዙዎች በጣም ይሄንን ሀሳብ ተቃውመውት ብዙ አስተያየቶች በሶሻል ሚዲያ ላይ እየተዘዋወሩ ይገኛል። አንዳንዶች እንግዲህ ነገሩን ትንሽ ከረር አድርገውት የሴቶቹን ወይም ወይንም ደግሞ ይህንን ኮሜንት የጻፉትንም ፎቶ ጭምር እያዘዋወሩ አንፎሎው እናደርጋቸው፣ እንደዚህ አይነት እርምጃ እንውሰድባቸው እያሉ በርካታ የሆኑ አስተያየቶችን ተመልክቻለሁ። እና አንዳንዶች ደግሞ በተቃራኒው ሮስት የተለመደ ነገር ነው፣ አንድ አርቲስት ፎቶ ሲፖስት ወይም ደግሞ የሆነ ነገር ሲናገር እንደዚህ አይነት ነገሮች የተለመዱ ናቸው እና ነገሩን አታካብሉት፣ አታግኑት የሚል ነገር አለን። የሆነ ሆኖ ግን በሳያት ላይ የተፈጠረው ከሰሞኑ በዚህ ፎቶ አማካኝነት እሷን ለምን ተናገራችኋት በማለት ነው። እንግዲህ ሚዲያው እንዳለ ሳያትን በመደገፍና ስለ ሳያት በጎ ስራዎች ወይም ደግሞ መልካም ተግባራት የሚወሩት ሊወሩ የቻሉት ማለት ነው። እንግዲህ ሳያትን ልክ ነው፣ ብዙዎች እንደምናውቃት በሶሻል ሚዲያ ላይ ብዙ የማትመጣ ትላልቅ ስራዎችን ደግሞ እየሰራች እንደዚሁም፣ የምትናገራቸው ነገሮች ብዙ የምትሰጣቸው አስተያየቶች በተለይ ለሴቶች እንግዲህ በጣም የሚጠቅሙና አርአያ መሆን የምትችል ሴት እንደሆነች ነው። ከዛም እንግዲህ በእርዳታውም ብዙ ባትታይም ልታይ ልታይ ባትልም፣ ነገር ግን ደግሞ ብዙ ትላልቅ ሰዎች እንደሚናገሩት ትላልቅ ቦታዎች ላይ የተገኘች እንደዚሁም ደግሞ አጋዥ ረዳት የሌላቸውን በማገዝ እና በማስተባበር እንደዚሁም ትታወቃለች ነው የሚባለው። ስለዚህ ምናልባትም ለዛ ይመስላል እንግዲህ ብዙዎች እሷን በመደገፍ ድምጻቸውን ሊያሰሙ የቻሉት። በተቃራኒው ደግሞ አንዳንድ ሰዎች ስለ እሷ እናቃለን የሚሉ ሰዎች ደግሞ እንደዚሁ ደካማ ጎኗ ጎኗን እያነሱ ብዙ የሚጽፉ ብዙ የሚናገሩም አይጠፉም እና ዞሮ ዞሮ እንግዲህ ነገሩ የተነሳው የባህል ልብስ መልበሷና ሻሽ ማሰሯን በተመለከተ ነው። እና ይህ ነገር ያን ያህል ሊያስተቻት ይችላሉ የሚለው ነው በጣም አነጋጋሪው ነገር። ምክንያቱም አሁን አሁን እንግዲህ በተለይ የባህል ልብሶች በጣም በውድ ገንዘብ የሚሸጡ በጣም ከሁለት ሺህ ዓመተ ምህረት ወዲህ በእኛ አቆጣጠር እንግዲህ በጣም ትልቅ የሆነ ቦታ እየተሰጣቸው ያሉ አልባሳቶች ናቸው እና ያን ያህል በዛ መተችቷ በጣም የሚገርም ነገር ነው። ሻሽም ቢሆን እንግዲህ እናቶቻችን የሚታወቁበት ነው፣ አይደለ እንግዲህ። ሻሽ ለውበት ብቻም ሳይሆን ምግብ ሲበላ ራሱ ሻሽ ይደረግ ነበር ይባላል። አሁን እንግዲህ ሂውማን ሄሮ ምኑም አብሮ በምግብ በእጃችን እንግዲህ ብዙ ነገር እየተጨመላለቀ ነው ምግብ ራሱ ሲበላና። ስለዚህ እንደውም ወደ ማንነታችን፣ ወደ ኢትዮጵያዊ ትክክለኛ ማንነታችን ብንሄድ ጥቅም እንጂ ጉዳት የለውም እና ምናልባት እህቶቻችን ተሳስተዋል ብለን እናስባለን ያንን ኮሜንት፣ ያንን ሀሳብ በመስጠታቸው አብዛኛው የሶሻል ሚዲያ ተጠቃሚ ግን የሳያትን ፎቶ በተመለከተ በመልካም ጎኑ እንዳዩትና እሷንም አፕሪሼት እንዳደረጓት ነው ልንገነዘብ የቻል ነው። ስለዚህ የሳያት የሰሞኑ የሶሻል ሚዲያ አነጋጋሪ የሆነው ፎቶ ይሄንን በተመለከተ ነው ማለት ነው። አድማጭ ተመልካቾች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚሁም ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። መልካም ቆይታ።